በነገራችን ላይ በቃ እንደፈለጋችሁ ካላችሁ ጋር እንደዚህ እኔ ቆንጆ እኔ ውድ ምናምን እየተባባላችሁ ምናምን፣ ያው መቼሱ እንደ ሮቦት እያንቀሳቀስኩ ሆነ። እስኪ ሳም ሳም፣ አይዞህ አይገል እንደሰማ እንዴ ሳም አንተ መሳም ልመድ እንደ እኔ ስንቱን ነገር እንሀታነው ሙያህ ላይ ነው። ስለ መሊስ እያወራው ስለመሳመራ። በነገራችን ላይ ማለት ነው ኦሪጂናል ባሎች በተግባር ነው የሚያሳዩት። የሾው ባል አይደለም፣ ባልና ሚስት አይደለንም። ኖርማሊ የሾው ባልና ሚስቶች ሚዲያ ላይ ሲወጣ እሱም ደግሞ የሚገርማችሁ እሷን ሳላያት እራት እራሱ መብላት አልችልም። ሳያት ልቤ ይመጣል ነው ከሰማይ ኮከብ ይወርድ። ይሄ የሾ ትዳር ይባላል። ሾ ኦሪጂናል ትዳር እንደኔ እና እንደ ሀቢብ ነው። ሲሪየስ ነው። ኑሯቸውን የምንኖሩት ራሳችሁ ናችሁ። ታየ አልታየ አያገባችሁም። ይዋደዳሉ አይዋደዷሉም አያገባቸውም። እነሱ ኑሯቸውን እየኖሩ ስለሆነ ማለት ነው። እና እንደዛ ነው ማለት እኔና ሀቢብ ኦሪጂናል ባልና ሚስቶች ነው ለማለት ያክል ነው። ግን ያው አንዳንዴ ደስ ይላል። እስኪ አሁን ያልኩትን ነገር በል የኔ ሀቢብ፣ ዜና ወደፊት እንዴት ነው ለማግባት ሳስባል? እኔ አራተኛ ዙር ኢንሻላህ፣ ቀለበት ገዝተህ ምናምን ስጦታ ይዘህ ሰዎች ጉድ ይበሉ። እስኪ የምር ጉድ ኑሮ ምናምን ታ እየገረምኩ ነው። በነገራችን ላይ እና ዛሬ እንደምታዩት እንግዲህ አቶ ሀቢብ ይመር ጀግናው ባሌ አረንጓዴ በቬጅ ቆንጆ መጅልስ ሰርቷል። እጥር ምጥን ያለች ሀያ ቲክነስ ዋሁንቤት እንደምታመር በነገራችን ላይ ብዙ ሰዎች ስለድጋፍ ይሄ ስለ ድጋፉ ጥያቄ የሚጠይቁ ነገር አለ። ድጋፉ በእንዲህ መደዳው የሚደረደር ነው የሚመስላቸው። ድጋፍ የሚደረገው በክፍተት በክፍተቱ ነው። በቃ እዚህ ጋር አሁን ለምሳሌ በቅጣዩ በቅጣዩ ማለት ነው በዚህ ጋር ነው እንጂ የሚደረገው ዝም ብሎ አይደረደርም። ክፍተታቸው አምስት የሚያስፈልገው ከሆነ አምስት ይደረጋል። ስድስት የሚያስፈልገው ስድስት እስከ ሰባት ድረስ ልንሄድ እንደችላለን። እንደ ክፍተቱ ማለት ነው። ከዛ ውጭ ግን ዝም ብሎ አይደርም። አስራ ሁለት ሜትሩ በነገራችን ላይ ከውጭ የመጣው ስድስት ነው የሚደረግለት ማለት ነው። እና እንደዛ እንጂ ዝም ብሎ አይደረደርም። የሚቀነስም የሚጨመርም ነገር የለውም ማለት ነው ውዶቼ፣ ዛሬ እንደምታዩ ደግሞ ቆንጆ ጥር ምጠን ያለሽ ሀያቲክነስ ቦንድድ በቦንድድ ኦሪጂናል መጅሊስ ነው ያመጣንላችሁ። በነገራችን ላይ ስራችንን በጣም ብዙ ሰዎች እየወደዱት ነው፣ በአካልም እየመጡ ነው። እቺ የተደረደረችው ሶስት ሜትር ከሰማንያ ናት። ያው በቃ አምስት ሜትር በቃ ለብዙ ቤቶች አሁን አምስት ሜትር ምናምን ያዛሉ፣ ትንሽ ቤት ለሆናችሁ ማለት ነው። ፈራሽ ከመደርደር ኖርማሊ እንደዚህ አድርጎ ፈራሻችሁ፣ በቃ እንደፈለጋችሁ ባላችሁ ጋር እንደዚህ፣ እኔ ቆንጆ፣ እኔ ውድ ምናምን እየተባባላችሁ ምናምን። ያው መቼም እሱ እንደ ሮቦት እያንቀሳቀስኩ ሆነ። እስኪ ሳም ሳም፣ አይዞህ። አይትን እንደ ሰማ። አዎ፣ እንዲ ሳም። አንተ መሳም ልመድ እንዴ? እኔ ስንቱን ነገር፣ ተው እንጂ። ነ ሞያህ ላይ ነው። ስለ መሊስ እያወራ ስለመሳራ ተዞረ። በነገራችን ላይ ማለት ነው ኦሪጂናል ባሎች አይወዱም፣ በተግባር ነው የሚያሳዩት። የሾው ባል አደለም፣ ባልና ሚስት አይደለንም። ኖርማሊ ሚስቶች ሚዲያ ላይ ሲወጣ ፍቅር ነገር ቀንም ከዛሱም ደግሞ የሚገርማችሁ እሷን ሳላያት ራት ራሱ መብላት አልችል። ሳያት ልቤ ይመታል ነው፣ ከሰማይ ኮከብ ይወርድሽ ነው። ይሄ የሾ ትዳር ይባላል። ሾ። ኦሪጂናል ትዳር እንደኔ እና እንደ ሀቢብ ነው። ሲሪየስ ነው። ኑሯችሁን የምንኖሩት ራሳችሁ ናችሁ። ታየ አልታየ አያገባችሁም። ይዋደዳሉ አይዋደዷሉም አያገባቸውም። እነሱ ኑሯቸውን እየኖሩ ስለሆነ ማለት ነው። እና እንደዛ ነው ማለት እኔና ሀቢብ ኦሪጂናል ባልና ሚስቶች ነን ለማለት ያክል ነው። ግን ያው አንዳንዴ ደስ ይላል። እስኪ አሁን ያልኩትን ነገር በል፣ የኔ ሀቢብ ጊዜ ነው፣ ወደ ፊት እንዴት ነው ለማግባት ታስባለ ነው? አራተኛ ዙር ኢንሻአላህ። ቀለበት ገዝተህ ምናምን ስጦታ ይዘህ ሰዎች ጉድ ይበሉ እስኪ። የምር ጉድ ኑሮ ምናምን በፍቅር ነው የምታይ ሚስራ እየገረምኩ ነው። በነገራችን ላይ እናቴ መታ በጣም ደስ ብሎኛል። መታልኛለች። ከዚህ በኋላ ወጣ አልሰራም፣ እንጀራ አልጋገረም፣ ምንም ነገር አልሰራም። ግን ማለት ነው ሲያገቡኝ፣ እኔ ሳገባ ምግብ ምናምን ትሰሪያለች ታበስ ያለች አላልከኝም፣ እናቴም አልነገረችኝም። ለምንድን ነው አሁን ድንገት ግዴታ ሆነብኝ? እኔ በእርግጥ የሰራሁት ሰሞኑን ክብያ ስለከፈልከኝ እኔ እኮ አባረሪያቸው አይደለም አረም ሄደች ራህመት አረም ሄደች። ከዛ እመጣለሁ እመጣለሁ አለችኝ። አሁን በርግጥ የመዲና እህት አለች አልቸገረኝም። አሁን ሰው ግን ለወደፊቱ አንተ አሁን ተለማመድ፣ ሸፍነት ግባ። የምር ሰው ስለሚሄድብኝ ማን ይሰራልኛል? እስቲ እጄ እንዴት እንደጠቆረ አላሳዝንም። ሚስቶች የምር እንክብካቤ እንጂ ወጥ መስራት አይገባቸውም? እንጂ ሚስቶች እየሰሩ ሊጎረሱ ነው የሚገባው። እየሰሩ መስራት የለባቸው ለምን ሰው አራት ልጅ ትምህርት ቤት መላክ ሰውዬ ተረስቶ እንጀራ መጋገር የምር አፉ ልትል ይገባል። በስቶብኛል የምር እኔ አውፍ በልኝ አውፍ በልኝ አውፍ እንድትል ይፈልጋል። አንተ ነህ ለካ አውፍ እየው አለ ሲ ነበር ይዘርብኛል እኮ እንደ አሽከረክረኛል። በነገራችን ላይ ወደ ውጪ ሀቢብ በጣም ባለሙያ ሆኗልና አሪፍ አሪፍ እቃዎች እየሰራን ነው። ጨርቆችም እየመጡ ነው እና እዘዙ። መጋረጃችንም ደግሞ በየጊዜው እያለቀ ነው። አዎ ስትወስዱ ቶሎ ቶሎ ውሰዱ። ቶሎ ቶሎ መውሰድን ብቻ ሳይሆን ብር ደግሞ ሳትልኩ እየጨመረ ነው። አሁን ባለፈው በአስር ሺህ ያወራኋቸው ልጆች ብር ሳይልኩ አስር ሺህ አምስት መቶ ገባ። መጅሊስ ማለት ነው። እና ለምንድ ነው ቶሎ ቢላክ እዛ ውስጥ አይገቡ? እኔ ደግሞ ቀብድ ካልከፈሉ አልከፈሉም ነው። ቀብድ ከከፈሉ ቃሌ ቃል ነው። ለምን ሀያ ሺህ አይገባም። አይገባ 20 ሺ ቢገባ ቃሌ ቃል ነው። እማጥፍበት ነገር የለም። ቀብድ እስካልከፈሉ ድረስ ግን ምንም ማድረግ አይቻልም። ከጨመረ ይጨምራሉ። እና ምንጣፎችም ደግሞ ብዙ አስመጥቻለሁ፣ መጋረጃም አስመጥቻለሁ። እዘዙ። ኢንሻአላህ በቀጣይ ደግሞ ለእናንተ አሪፍ ነገር የምለውን ይዤ እመጣለሁ። ወንድዳችንን ይያዛዛርኩ መጅሊሱን አሳያችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ምን ነው? ታይ ታይ ታይ አንዳንድ ጊዜ ትክነሶ? እሱ ያስቀምጣል የሚለውን ነገር? አሁን ዝም ብለሽ የሆነ መልክት አስተላልፊ ጀመር። አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ዶቼ እንደምታዩ ዛሬ ፏፈሽ ብዬ እዚህ ፏ ያለ ቤት ውስጥ እገናኛለሁኝ። የሚገርም ስቱዲዮ አለን። ይህ ስቱዲዮችን የምን ይመስላችኋል? በነገራችን ላይ ቆንጆ ቆንጆ ሱፎች፣ የሴት ጅባቦች፣ ሁሉንም ነገር እየሰራን ሴቶቻችንን፣ ፏፈሽቶችንም ደግሞ ሞዴል እያስመሰልናቸውን እንገኛለን። በነገራችን ላይ እኛ ጋር የሌለው የለም የሚባለው ቃሎች አሉ። ስለሆነ መታችሁ እኛ ጋር ሁሉንም ነገር ማዘዝ ትችላላችሁ። እንደዚህ ፈልሰስ ማለት ያምራችሁ ፈልሰስ የሚያደርግ እንሰፋለን፣ እናለብሳለን። ቤቴ ቤታችን እስተላላችሁ ደግሞ አይደለም። ቤታችን ስትሉ ደግሞ ለቤቱ ውበት ደግሞ እኛ ተጨንቀን ጫረሰናል። መጀመሪያ ተጠበንበታል ነው ምላቸው። ሌግጀሪ የሆኑ ኳሊቲ በኦሪጂናል ቦንድ የሚሰሩ ምርጥ ምርጥ መጅሊሶች እዚህ እዚህ እዚህ የምታያቸውን የሚያማምሩ መጅሊሶች እየሰራ ነው የቤት ዕቃ ስ መጅልስ መሸች ተደርድሮ የቤት እቃ ያስፈልጋላለን። የቤት እቃ ደግሞ እንደዚህ የሚያማምሩ ምርጥና ኳሊቲ የቤት እቃዎችን ይዘንላችሁ መተናል። ከእናተ የሚጠበቀው መደወል ብቻ ነው። ለመደወል ደግሞ ከታች በሚገኙት ቁጥሮች መደወል ትችላላችሁ። በነገራችን ላይ አንዱ የባለ ቁጥር ነው። መጀንጀን አይቻልም። እዚህ ጋለጥማ እናወድጅ። ዛሬ በጣም ደስ ብሎኛል። እንግዲህ ስቱዲዮችንን በዚህ መልኩ ስላተማመር ስላሰመመራው። እንደዚህ አይነት ሶፋዎች ደግሞ በቅርብ ቀን መስራት እንጀምራለን። እንሻላህ እንደዛ አንዳንድ መስገጃ እንደዚህ የቁርአን ምናምን ማስቀመጫዎችንም ለማቅረብ በቅርቡ ዝግጅት ላይ ነን። እስኪ እስካሁን ድረስ ያልጀመርነው በነገራችን ላይ ጣውላ ስራ ነው። ይሄ ምጥ ቁም ሳጥን፣ አልጋ ምናምኖች ማለት ነው። ያው እንሻላ እነሱን ደግሞ እናካትታችኋለን በቅርቡ። ከስር በሚቀምጠላችሁ ቁጥር ደውሉልን። ኤሌክትሮኒክስ ነገሮች፣ ፍሪጅ፣ ልብስ ማጠቢያ ሁሉንም ነገር አለን ማለት ነው። እና እንሻላ ደውሉ ወጣችኋል። ሌይኩም ያህል ሀቢብ በነገራችን ላሱታሱ በነገራችን ላይ ማለት ነው። እንግዲህ የምንሰራቸውን ሱፎች ማሳያችን ነው ለገሰ ይባላል